የኦሮሚያ ክልል መንግስት የግብርናውን ዘርፍ ለማዘመንና ምርትና ምርታማነትን በማሳደግ የአርሶአደሩን ተጠቃሚነት ለማረጋገጥ ባለፉት ሰባት የለውጥ ዓመታት የተለያዩ ስራዎችን ሲሰራ ቆይቷል። የዚሁ ስራው አካል የሆነውን ከ1400 በላይ የሆኑ ዘመናዊ ትራክተሮችን ለአርሶ አደሮች በዛሬው ዕለት አስረክቧል። የእርሻ ትራክተሮቹን ለአርሶአደሮች አደሮች ለህብረት ስራ ማህበራትና ለዩኔኖች ያስረከበ ሲሆን ትራክተሮቹን የተረከቡ አርሶ አደሮች የተደረገላቸው ድጋፍ ምርትና ምርታማነታቸውን ለማሳደግ የሚኖረው ሚና ከፍተኛ መሆኑን ተናግረዋል። ቆትዮ ደንቆታ ቱሬራ ድሮ በበሬ ነበር የምናርሰው፣ ግን አልፎ አልፎ ትራክተር እናገኝ ነበር። ነገር ግን በጣም አነስተኛ ስለነበር አብዛኛውን በበሬ ነው የምናርሰው። በሁለቱ መካከል ያለው ልዩነት ሰፊ ነው። አሁን በተደረገልን የትራክተር ድጋፍ ከፍተኛ ለውጥ እናመጣለን። ድካምንም የሚቀንስ ነው። ባየ ወራፈጎ ቆኑማ ሰንጋ ደንቆቱ። ለብዙ ዓመታት እርሻ በበሬ ነበር የምናርሰው። ያኔ ቢያንስ ሶስት ቀን እናርሳለን፣ ምክንያቱም መሬቱ ደረቅ ነው። በሬውም ይደክማል፣ የሰው አቅምም ይደክማል። አሁን በዚህ ትራክተር ሶስትና አራት ሄክታር መሬት በአንድ ቀን ማረስ እችላለሁ። የሰውም ድካም የጊዜ ብክነትም አስቀራለሁ። በክላስተር ማረስ እንችላለን። ይህ ደግሞ ምርትና ምርታማነትን ያሳድጋል። በሻሸመኔ በሚገኘው ኬንያ የትራክተር መገጣጠሚያ የተገጣጠሙ ትራክተሮች ለአርሶ አደሩ ርክክብ ሲካሄድ የተገኙት ርዕሰ መስተዳደር መለሳ አብዲሳ የክልሉን አርሶ አደር የኢኮኖሚ ተጠቃሚነት ሊያረጋግጡ በሚያስችሉ ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝ አንስተዋል። ወራክሰዲ ነግዴ ኦሮሞ ይሮጀኑ ዋንቱ ተጉርጉዶ አፍሪ ነው። የኦሮሚያ የኢኮኖሚ አብዮት አራት ጉዳዮችን ይመለከታል። አንደኛው በየደረጃው የሚገኙ አመራር ሁሉንም የኢኮኖሚ አቅም አቀናጅቶ እንዲመራ ማድረግ፣ ሁለተኛው በሕዝባችን የኢኮኖሚ ተጠቃሚነት ላይ እንቅፋት የሚሆኑ አሰራሮችን ማስተካከል ነው። ሶስተኛው ደግሞ ሁሉም የማህበረሰብ ክፍል በኢኮኖሚ እንቅስቃሴ ውስጥ ተሳታፊ እንዲሆን ማድረግ ሲሆን፣ አራተኛው እነዚህን እቅዶች እውን ለማድረግ የተለያዩ አምራች ኢንዱስትሪዎችን በማቋቋም ይህንን መደገፍ ነው። በእነዚህ እቅዶች መሰረት ከዛሬ ሰባት ዓመት በፊት ወደ ስራ ተገብቶ ተጨባጭ ውጤት እየተመዘገበ ይገኛል። እንኳን ብንመለከት አራት ውቅዶች ወደ ስራ ተቀይረዋል። በክልላችን በቂ የሆነ ትራክተሮችን በማምረት የክልላችንን ህዝብ የኢኮኖሚ ተጠቃሚነት ለማረጋገጥ በትኩረት እየተሰራ ይገኛል። ሶነ ደበሌ ኦምሾ ኦምሼን ቧቀቤሳ በክልሉ የአመታት የኢኮኖሚ ጥያቄን በሚመልሱ እና ጠንካራ ኢኮኖሚን ለመፍጠር ከ30 ያላነሱ ኢኒሽቲቮች ተቀርጸው በክልሉ እየተተገበሩ ይገኛል፣ ያሉት በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት አስተባባሪ አዲሱ አረጋ፣ ከነዚህም ውስጥ የመካናይዜሽን ኢኒሽቲቭ አንዱ መሆኑን አንስተዋል። በዚህም ተኪ ምርቶችን በሀገር ውስጥ እንዲመረት ለማስቻል የገጠር ልማት ስራውን በቴክኖሎጂና በእውቀት እየደገፈ መሆኑን በማንሳት የዛሬው ርክክብ የዚሁ ማሳያ ነው ብለዋል። ገልሞኒ

በገጠር ልማት ውስጥ ተግባራዊ የሚደረጉ የልማት ስራዎች አንደኛው የምግብ ዋስትና ማረጋገጥ፣ ለበርካታ ወጣቶች የስራ ዕድል መፍጠር፣ ተኪ ምርቶች በስፋት ማምረትና ለውጭ ገበያ የሚቀርቡ ምርቶችን በስፋት ማምረት የሀገራችንን ኢኮኖሚ መደገፍ ዓላማ ያደረገ ነው። የክልሉ መንግስት ይህኑን ለማድረግ የገጠር ልማቱ በጥናትና ቴክኖሎጂ እንዲደገፍ በማድረግ እየሰራ ይገኛል። ተግባራዊ የተደረጉ ከሚገኙ ኢኒሽቲቮች ውስጥ አንዱ የግብርና ሜካናይዜሽን ሲሆን፣ በዛሬው ዕለት በርካታ ትራክተሮችን ያመረተው ፋብሪካ ወደ ስራ እንዲገባ በማድረግ የታየው ቁርጠኝነት አንዱ ማሳያ ነው።